በጣም ነው የማፈቅርሽ በጣም ነው የምወድሽ። ከአንቺ ጋር ፊውቸር አለኝ። የሚቀጥለው ዓመታዎቹ አስራ አስራ አምስት ዓመቶች ናመን ልጅ ወልደን ትዳር ይዘን አብረን እየኖርን ልጆቻችን የማሳድግ ይፈልጋሉ። ለዚ ሰዎች ከልቤ ወድሻለሁ አፈቅርሻለሁ። ሰው ፍቅር ቃላት ቢኖሩት ኖሮ ወይ ደግሞ ይህን ፍቅር በወንዝ የሚገለጽ ቢሆን ኖሮ እዚህ ዓለም ላይ ያለ ሕዝብ በሙሉ እንደ ወንዙ እንደ አባይ ወንዙ ነው ይወስደው ነበርና። ለዚህ ሰዎች ን ፊኒሽ የኔ ቅጣት ተቀጥቻለሁ፣ ግን ምንም ምንድነኛለ ጭራሽ ቃላቸው አሁን ማለት ነው። በሶሻል ሚዲያ ላይክ እንትን ትላለክ ምናምን ግን ያ ሪል ፍቅር ሊሆን አይችልም። እና ከምር ሪል ፍቅር ካንቺ ጋር ሲሆን ደስታ ይሰማኛል። ቀኑ እንዴት እንደሚመሽ መሽቶ እንዴት እንደሚመሽ ካብ

አንድ አይነት ቢሆን እኮ አሪፍ ነው። አንድ አይነት ቢሆን ልደታቸው አሪፍ ነው። በአንድ ላይ ቢከበር ግን፣ ላይክ የኔ ጁን አስራ ስበት ነው ያ ጁን አስራ ስበት በአንድ ወር ከምናምን አንተ ስንት ዓመት ነው በዛ ጊዜ

ቀንድ ያላወጣው እንጂ አርጅቻለሁ ማለት ነው። ትልቅ ዋ በአስር አመት ምናምን